እዚህ አካባቢ ስንመጣ ሁለተኛ ዙራችን ነው። ከሶስት አመታት አካባቢ ሶስት ዓመት ሊሞላው ነው። ከዚህ በፊት እዚህ ቦታ ስንጎበኝ ያው ያኔ በእርግጥ ለም ነበረ፣ ትንሽ እና እዚህ አካባቢ ላይ ሀቂቃ ለመናገሩ እንኳ የሚከብዱ ዩኒክ የሆኑ ለየት ያሉ ነገሮች አሉ። በመጀመሪያ ደረጃ የመስጅዶቹ እድሜ በጣም ነው የሚያስገርመው። ሀቂ አንድ መስጅድ በዚህ አይነት ከአባ ተሰርቶ ድንጋይ ላይ ድንጋይ የተጠላለፈ ማለት ነው በጣም ኦልድ አሰራር ነው። በጣም ደስ የሚል የሆነ ናቹራል የሆነ ነገር አለ፣ ህይወት ያለው ነገር አባቶች ምናምን ናቸው የሚገኙት ውስጥ ላይ። በዚህ ሁኔታ ተሰርተው አንድ ሺህ ዓመት ማስመዝገብ ሀቂቃ በጣም ቀላል ነገር አይደለም። አንድ ሺህ ዓመት እንግዲህ ዝም ብሎ አይደለም የኖረው። በርካታ ሰዎች ሰግደውበታል፣ በርካታ ደረሰዎች ቀርተውበታል፣ በርካታ ሰዎች ተመርቀውበታል። ሁለተኛው ምንድን ነው ስቲል ሰው ብዙም አያውቀውም። አሁን ብዙ ጊዜ አርጉባ ሲባል ሌላ ቦታ ሁ ለምሳሌ ሸንኪ አእምሯችን ሊመጣ ይችላል። ምክንያቱም በተደጋጋሚ ቲቪ ላይ መጽሐፍ ላይ ታሪኮቹን ሰምተናል። ወይን ወደዚህ ስንመጣ ግን ሀረሪ ስንመጣ ግን ጀጎል ግንብ ነው ሰው ምናልባት የሚያስታውሰው። እነዚህ ግን ከጀጎል ግንብ ከሌሎችም በላይ ሩህ ያላቸው ይመስለኛል። ሀቂቃ ሳያቸው ብዙ ለየት ያሉ ነገሮችን አየን። አባቶችን ዘየር ደረሶችን ዘየር ናቸው። አልሐምዱሊላህ የናፈቁትን ቁርኣን ስንሰጣቸው ፊታቸው ላይ ያለውን ደስታ አየን። አሁን አዳሪ ናቸው። እዚሁ ያደሩ፣ እዚሁ የቀሩ፣ እዚሁ ዊርዳቸውን እያስተካከሉ ነው ሚኖሩት። እንደዚህ ቦታችን ብንጎበኝ ብንደግፍ። ታሪኮቻችንን ደግሞ እስከዛሬ በአፈ ታሪክ ነው የሚነገሩት አይደል? አሁን አባቶች እድሜያቸውን ከአባት አባት፣ ከአያት ከቅድማያታቸው የተቀበሉትን በዛ ነው ኤስቲሜሽን እድሜ ሲናገሩ የነበረው። ዋይ ይሄ ቦታ ለምንድን ነው የተጻፈ ታሪክ የሌለው ብለስ ጠይቅ፣ በጣም ያናዳል። እና አሁን እዚህ ቦታ ላይ ተገኝተን አልሐምዱላ በተቻለ ነቀም ታሪኩን ለትውልድ ለማስቀረት እየሞከርን እንገኛለን። እና ኑር ቁርኣን ባንክ እንግዲህ ሁሌም አምናም ካቸምናም እንዳደረግ ነው ቦታዎችን ይዘይራል፣ ይደግፋቸዋል፣ ከጎናቸው ይሆናል። አልፎም ደግሞ ለእናንተ የማስተዋወቅ ስራ ይሰራል። እና እናንተም ሁላችሁም ከጎናችን እንድትቆሙ ጥሪያችንን እናቀርባለን።

ተመልካቾቻችን በኦሮምኛ ቋንቋ በሀረሪ ክልል ውስጥ የሚገኙ አባታችን ከሰባት መቶ አመታት በላይ ያስቆጠረውን መስጂድ አስጎብኝተውናል። ይህ መስጂድ እንግዲህ በኢመርዲን በሚባል ግለሰብ የተገነባ መስጂድ ነው። ከሰባት መቶ አመታት በላይ አስቆጥሯል፣ እዚህ ቦታ ላይ ከተገነባ። እንግዲህ ኢመርዲን ማለት ትልቅ ሼህ ናቸው። እዚህ ቦታ ላይ ቀዲም ሆኖ የገቡ መጀመሪያ እዚህ ቦታ ላይ የሰፈሩና እዚህ አካባቢ ላይ ያለውን ማህበረሰብ በተለያየ አስተምሮት፣ በባህል፣ በቋንቋ እንዲሁም እምነት ያነጹ አባት ናቸው። እንግዲህ ለእሳቸው ማስታወሻ ተብሎ እዚህ ቦታ ላይ ይህ ውብ መስጂድ በዛን ጊዜ የተሰራና እሳቸው ያረፉበት ቦታ ላይ የተገነባ መስጂድ እንደመሆኑ እስካሁን ትውልድ የተቀባበለ እንግዲህ ሰባት መቶ አመተኛ አመቱን አስቆጥሯል ማለት ነው። በጣም አጂብ የሆነ አስገራሚ የሆነ አሰራር ነው። መስጂድ ውስጥ ያለው ሀታ ሚንበሩ ኹጥባ የሚደረግበት ሚንበር አስገርሞኛል። በከተማው እንኳን መስጅዱ ጠባብ ቢሆኑ እንኳን ህዝቡ ይቸገራል እንጂ በዚህ ልክ መፍትሄ ሲበጅ ለተለያየንም፣ ግን ከአዲስ አበባ ከአምስት መቶ በላይ ኪሎ ሜትሮችን ተጉዘን መጥተን ይህን የመሰለ አዲስ ፈጠራ በማየታችን ደግሞ እኛም የምር ተደንቀናል። እንሻአላህ እዚህ አካባቢ ዞር ዞር እያልን ከወንድሞቼ ጋር ማለት ነው ኑር ቁርኣን ባንክ እዚህ አካባቢ እየዞረ ደረሶችን እንዘይራለን። መድረሳዎችን እናያለን የቁርአን ስጦታዎችን እናበረከታለን። ወቅቱ ረመዛን ነው ኑር የቁርአን ባንክ በኢትዮጵያ ገጠራማ ክፍል ሀሪማዎችን ዛቢያዎችን እየዘየረ ለመድረሳዎችና ለደረሳዎች የቁርአን ስጦታን በቁርአን ወር እያበረከተ ይገኛል ይህ እንግዲህ አምናም ካቸምናም እንዳደረግ ነው ዘንድሮም ቀጥሏል በሚንበር ቲቪ ይህንን ፕሮግራም የሚተከታተሉ ሁሉ እንግዲህ የተሰማቸውን ስሜት እንድታጋሩን ደግሞ እንጠይቃቸዋለን ኑር የቁርአን ባንክ በረመዛን ወር የቁርአን ወር በሆነው የረመን ወር ከቁርአን ጋር ይበልጥ የምንቀራረብበት ወር እንደመሆኑ ገጠር ላይ የሚገኙ ፍ ለተጠሙ እስካሁን በዚኛው ክፍለዘመን በጥ ጣውላ ላይ የጻፉ ለሚቀሩ ደረሳዎች የናፈቁትን የቁርኣን ወይም የሙስሐፍ ስጦታ እያበረከተ እግረ መንገዱን ደግሞ መድረሳዎችን ገጠር ላይ ህይወት ምን ይመስላል፣ የሙስሊሞች ኑሮ ምን ይመስላል የሚለውን ነገር እያስጎበኛቸው ይገኛል። እንሻአላህ እንግዲህ መስጅዱን በጋራ እንደተመለከት ነው እኛ በጣም አስገርሞናል። እናንተም እንደተገረማችሁ ተስፋ አድርጋለሁ። ጉብኝታችን ይቀጥላል። እዚህ አካባቢ ከሁለት ዓመት በፊት መተን ነበር። በመጣንበት ወቅትም በተለያዩ ቦታዎች የቁርኣን ማዳረስ ስራዎችን ሰርተን ነበር። በተጨማሪም ደግሞ ታዝበን የሄድነውም ነገር ነበር። ዘንድሮ ስንመለስም ይህ ክስተት እንዳለ ነው። ያ ምንድን ነው የቱሪዝም መዳረሻ መሆን እንዳልቻለ በደንብ አድርገን አይተናል። ይህ ቦታ ጥንት አርጎባዎች ይኖሩበት የነበረ ከተማ ነው። ከሰባት መቶ አመት በላይ ያስቆጠረ ቦታ ነው። ይህ ቦታ በቱሪዝም ሙስሊሙ ማህበረሰብ ደግሞ እንደ ታሪክ ሊጠቀምባቸው የሚገቡ ጥንታዊ አራት መስጅዶች ይገኛሉ። ኮረም፣ አይነፊሳ፣ ዑመረዲን፣ ዑጋዝ ይባላል ባላል እነዚህ ቦታዎች ከሰባት መቶ አመት በላይ ያስቆጠሩ ጥንታዊ መሳጅዶች ናቸው። ይህ በሀረር የሚገኘው የቱሪዝም ቢሮዎች በደንብ እንዳልሰሩበት ግልጽ ብሎ የሚታዩ ናቸው። ቅርሶች እየወደሙ እንደሆኑ እየፈራረሱ እንደሆኑ የሚታዩ ብዙ ቦታዎች አሉ። ማህበረሰቡ ራሱ ለመጠገን እያደረጉ ያሉ ጥረቶች አሉ። እኛስ ታሪኮቻችንን እንዴት ለትውልድ እናስተላልፍ? ሙስሊሙ ማህበረሰብ ከታሪኩ ጋር ያለው ተዛምዶ ምን ይመስላል? ታሪካችንን ጥለነዋል ወይስ ታሪክን ለትውልድ ለማስተላለፍ እየሰራንበት ነው? ጥያቄውን ለእናንተ። ምናልባት አሁን ለሁለተኛ ጊዜ ይመስለኛል እዚህ ቦታ ላይ የመጣ ነው። ከዚህ በፊት ከአዲስ አበባ 550 ኪሎ ሜትር ራቅ ብለን በሐረሪ ክልል ገጠራማ ቦታዎችን ለመጎብኘት ቁርኣን ለመስጠት ደረሶችን ለመዘየርና እና ታላላቅ መሻይኾችን ታሪካቸውን ጎልቶ እንዲወጣ ለማድረግ ጥረት ስናደርግ ነበረ። እንግዲህ ኑር የቁርኣን ባንክም በያዝ ነው የረመዳን ወር ዚያራውን ለማከናወን ያው ከአዲስ አበባ ቀደም ሲል እንዳልኩት ከ530 ኪሎ ሜትር በላይ ራቅ ብሎ በሀረር ክልል ተገኝቶ ነበረ። ከሐረር ከተማ ምናልባት 15 16 ኪሎ ሜትር ራቅ ብለን እጅግ በጣም ጥንታዊ የሆኑ አራት መስጂዶች ያሉበት ቦታ ላይ ነው አሁን የተገኘ ነው። አምረዲን ኮረም አይነፊሳን ጨምሮ አራት ከሰባት መቶ እና ከስምንት መቶ አመት በላይ ያስቆጠሩ መሳጅዶች ነው ያሉት። ከጀርባ የምትመለከቱት አይነፊሳ መስጅድ አንዱ ነው። አንዲት እህታችን ያሰራችው በእሷ ስም ነው መስጅዱ እስካሁን እየተጠራ ያለው። ታሪካቸው እጅግ በጣም መሳጭ እና ብዙዎችን እንማርበታለን ብዬ የማምንበት ትልቅ ታሪክ ነው። አካባቢው ላይ ለሰባት መቶ እና ለስምንት መቶ አመት እዚህ ቦታ ላይ የሰፈሩ ሰዎች ጥንታዊ መስጅዶችን ገንብተው ሲያበቁ ቂርአት በማቅራት ለተተኪው ትውልድ እስልምና ዲን ብርሃኑን በደንብ ጠብቆ እንዲዝ በርካታ መስዋዕትነቶችን ከፍሏል። በእርግጥ ሙስሊሙ ማህበረሰብ ምን ያህል ም ቦታ ያቋል? ታሪኩስ ምን ያህል ጎልቶ ወጥቷል? ሚዲያዎችስ ወደዚህ ቦታ ላይ ምን ያህል ፕሮግራሞች ለተመልካች አድርሰዋል? በጥያቄ ምልክት ይያዝልኝ። እንደ ጥቆማም ደግሞ እዚህ አካባቢ ያልታዩ የእስልምና እሴትና ውበቶች ያሉበት ቦታ ከመሆኑ አንጻር ይህንን ቦታ ጠብቀን በመንከባከብ ታሪኩን አጉልተን በማውጣት ለማህበረሰቡ ጥቅም ብናውለው እጅግ በጣም ደስ ይለኛል። በጣም ደስ የሚል ቦታ ነው የታዳጊ ተከታዮቹ የደረሰዎቹ የቂርአት ሂማ በጣም ደስ ይላል። ረመዳንን በዚህ መንፈስ እየተቀበልን በመሆኑ እጅግ በጣም እንኮራለን። ኑር የቁርኣን ባንክ ነን። ጉዟችን ጉብኝታችን ይቀጥላል። አብራችሁን ስላላችሁ እጅግ እናመሰግናለን። محمد رسول الله القران

የገረመኝ ነገር አንድ ነገር አለ ኡስታዙ ከፊት ሲሄዱ ማንም ቀድሟቸው አይሄድም? በፍጹም አልፎ አይሄዱም? ስርዓት የሚባል ነገር አለ በኢስላም ተርቢያ በተርቢያ ማሳደግ ወይም ደግሞ ማስቀራት የሚጠቅሙ አንዱ ይህ ነው አብራችሁን ተከተሉ ማነው እየሰራሉት ያለው ማነው ያገዙት

አንድ መቶ ዓመት ሞልቶ አጣል። አሁን እየታደሰች ነው። ያ አባቴ እዚህ ቦታ ላይ ኸሊፋ ስለነበሩ እዚህ ቦታ ላይ ያስቀሩ ያሰግዱ ኪታብ ሙቁራና ቀራይስ ማለት አይ ኪታብ ንቀራይሰን ሐድራኒ ጎደን መውሉደኒ ጎደን እ በቃ ዓሊም ደዋኒ ጎደን ዶክተር በውርስም የመጣው ማለት ነው። በውርስ የመጣው አባቴ እዚህ ቦታ ላይ ቁርአን ያስቀሩ ነበር። አዝካሮችን፣ የተለያዩ ነገሮችን በውርድ ማህበረሰቡን ያነጹ ነበር። አንዳንድ መውሉድም ያከብሩ ነበር። እዚህ ቦታ ላይ በርካታ ዲናዊ ነገሮችን ይሰሩ ነበር። ሀታ አለ ሸሪዓዊ የሆኑ መድኃኒቶችን ለማህበረሰቡ ያስተምሩና ይሰሩ ነበረ። እዚህ ያሉትም ይሁን ሌላ ቦታ ያሉት ደረሶችም ይሁን በአጠቃላይ ዲን ቦታ ላይ ሚቀሩ ደረሳ ተብሎ ዛዊያ ላይ ማሐሪማ ላይ የተቀመጡ ልጆችን በአቅማቸው ባገኛቸው አጋጣሚ እርዷቸው። ሳሙና ሊሆን ይችላል፣ ልብስ ሊሆን ይችላል፣ ቁርኣን ገዝቶ መስጠት ሊሆን ይችላል። ከቁርኣን ያለፉት የዕልም አለቃ ላይ የደረሱ ልጆች ካሉ ደግሞ ኪታብ በመግዛት ሊሆን ይችላል። በአጠቃላይ እዚህ መድረሳ እንኳን ያለውን ችግር ብናገር፣ እዚህ ቦታ ላይ ኩርሲ ኩርሲ የሚሉት እነሱ እንግዲህ ሀራር አካባቢ ስለሆነ ወንበር ማለት ነው። መቀመጫ ስለሌለን እሱን ብታግዙን። ምንጣፍ የለንም፣ ዝም ብለን ባገኘነው ነገር ላይ ነው የምንማረውና እሱንም ነገር ከጎናችን ብትቆሙ ነው የሚሉት። እኛም ብቻ ሳይሆን ሌሎች ቦታዎች ላይም ብዙ ጊዜ እንደ ቀልድ ይበተናሉ። ደረሳዎች፣ ኡስታዞች የሆነ የግድ ከስብ ያስፈልጋል ለመኖር ከጎናቸው ካልቆምን ካልደገፍናቸው፣ ያ ኡስታዙ የሆነ ርዝቅ ፍለጋ ዞር ዞር በሚልበት ሰዓት በመቶዎች የሚቆጠሩ ደረሳዎች ያው ይበተናሉ። ያ ደግሞ ዞሮ ዞሮ ለራሳችን ነው እንትኑና በጣም ከባድ ነገር ነውና፣ የትን ቦታ ላይ ደግፏቸው፣ እርዷቸው ሳሙና ሳሙና ትንሽ ነገር አይደለም እያሉ ነው እስታዛችን ና ዴይሊ ሰው ልብሱን ማጠብ አለበት ምትጠብ አለበት ና ነገ እነዚህ ልጆች ደርሱ ደግሞ ሌላ ቦታ ላይ ለማስቀራት አትሊስት ያን ያክል ብዙ ነገር ሌግሪ ነገር አይፈልጉምና አግዟቸው የሚል መልእክት ነው ያስተላለፉት። እኛንም አግዙን፣ ምንጣፍ ግዙልን እያሉ ነው አንድ ቁርኣን አንድ ቁርኣን ማሻ